ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 11 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። እናት ፓርቲ በአማራ ክልል በሴቶች ላይ ያስገድዶ መድፈር ወንጀል የፈጸሙ የብልጽግና ወታደሮች ተጠያቂ እንዲሆኑ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። በጎንደር ቀጠና በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የአገዛዙ ኃይል አባላት ሙትና ቁስለኛ ተደርጓል። ዝርዝሩን ወደ ግንባር መረጃዎችን ይዘናል። በደሳለኝ ሲያስብ ሸዋ የሚመራው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 እናት ፓርቲ በአማራ ክልል በሴቶች ላይ ያስገድደው መድፈር ወንጀል የፈጸሙ የብልጽግና ወታደሮች ተጠያቂ እንዲሆኑ ለዓለም አቀፉ ማህበረሰብ ጥሪ አቀረበ። በወቅታዊ ጉዳዮች ላይ እናት ፓርቲ በሰጠው መግለጫ በአማራ ክልል በሴቶች ላይ ያገዛዙ ጦር የፈጸመውን የመድፈር ወንጀል አውግዘዋል። ቢቢሲ አማርኛ ዝግጅት እንደ ኢሮፕያን አቆጣጠር ኖቬምበር 19 2025 ጉዳት የደረሰባቸውን ማኞችን በማቅረብ ዘገባ ሰርቶ ባቀረበው በአማራ ክልል ውስጥ በጦርነቱ ሁለት ዓመት በሺዎች በሚቆጠሩ ሴት ህጻናትን ጨምሮ 65 ዓመት እስከሆናቸው እናቶች ላይ ሲፈጸም የቆየውን ልብ ሰባሪ የሆነ ወሲባዊ ጥቃት እንዲሁም ዘግናኝ ድብደባና የስነ ልቦና ጉዳት ተጠቂዎች ህይወት ላይ ያጠነጠነ ዘገባን መመልከቱን ፓርቲው አስታውቋል። ከሰሜኑ በትግራይ ኃይሎችና በፌዴራል መንግስት መካከል በነበረው ጦርነት ጀምሮ መረጃው ይደርሰን ስለነበር ፓርቲያችን ከዚያ ጊዜ ጀምሮ እየተከታተለ ድምጽ ከማሰማት ቦዝኖ አያውቅም ሲል ገልጿል። ይህ አስደንጋጭ ወንጀል እንዲሁ ያለ ሀይባይ ግፉ ቀጥሎ በዚህ ደረጃ ጭካኔውና ቁጥ ጥሩ በዝቶ እጅግ አሳዛኝ ደረጃ ላይ ደርሷል ያለው ፓርቲው ድርጊቱ በሀገራችን እየተካሄደ ያለው ዘርፍ እጅት ዘርፈ ብዙና መዋቅራዊ መሆኑን እንደ ማሳያ መጠቀስ የሚችል ነው ብሎታል። ከተለያዩ ታማኝ ምንጮች እንደምንሰማው አሁንም ቁጥሩ ሊያሻቅብ እንደሚችልና የታፈኑ ድምጾች እንዳሉ ነው ብለዋል። ስለሆነም ሰብአዊ መብት ላይ የሚሰሩ ሀገር በቀልና ዓለም አቀፍ ተቋማት ድርጊቱን በመኮነን በገለልተኛ አካል እንዲጣራና ጥፋተኞች ለህግ እንዲቀርቡ እንድታደርጉ ሲል ጥሪ አቅርበዋል። ትኩረታቸውን ሴቶች ላይ አድርገው የሚሰሩ የመንግስት ና መንግስታዊ ያልሆኑ ተቋማት በጦርነት ቀጠና የሚደርሰውን እጅግ አጸያፊ ጾታዊ ጥቃት ከበዓል ማድመቂያና ፖለቲካ ቅስቀሳ ባለፈ ስቃያቸውን የሚያቀል ጥረትና መፍትሄ እንዲያመጡና ድርጊቱን እንዲያወግዙ ሲል ጠይቋል። ፓርቲው በዚህ ጸያፍ ድርጊት የተሳተፉ አካላትን ነውር በጽኑ አውጉዞ ጥቃቱ ለደረሰባቸው ወገኖችም ፈጣን ስነ ልቦናዊና አካላዊ ማገገምን ተመኝተዋል። በጎንደር ቀጠና በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የአገዛዙ ኃይል አባላት ሙትና ቁስለኛ ተደረጉ። ለሦስተኛ ቀን በዘለቀው በአርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞራው ውብነ ና የአባድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን ከበላይ ዘለቀ እዝ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በሰሜን ጎንደር ቀጠና በአራት አቅጣጫ ወደ ዳባት ወረዳ አጅሬ ጃኑራ ያመራው የጡት ቆራጩና ሴት ደፋሪው የአብይ ግሪሳ በራስ አሞራው ሶስተኛ ኮር ሰራዊት በቆላማው የወገራ ጠገዴና አርማጮሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች እንደ በረዶ ቀልጦ ቀርቷል። ይህ ኃይል አራቡር ቀበሌ አቦገዳም፣ ሞርጠጭ፣ ጸበልና ወይራ ጊዮርጊስ ከ30 በላይ ሲደመሰስ 23 ቁስለኛ ሆኗል። ሁለት ወታደራዊ ተሽከርካሪ ከጥቅም ውጭ ተደርጓል። ቀሪው ወደ ወደ ዳባት ፈርጥቷል። በደባርቅ አቅራቢያ ጥራይና የተገረፈው የአገዛዙ ኃይል ለጊዜው በውል ቁጥሩ ያልታወቀ ሰብአዊና ቁሳዊ ኪሳራ ደርሶበታል። መቋቋም ስላልቻለም ሸሽቶ ደባርቅ ተመልሷል። አጅሬ ወንበርዬ ሚካኤል አይረፍዳ ማርያም ና መዳን ያለምና ቻይና ካምፕ እና ተንሳኤ በተሰኙ ልዩ ቦታዎች በተደረገ እልህ አስጨራሽ ትንቅንቅ የአባድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በእሳት ቆልተውታል። ጀግናው ጌትነት መሳፍንት ወደቀበት አጅሬ ከ65 በላይ የብልጽግና ኃይል ሲደመሰስ ከሰባ በላይ ቁስለኛ ሆኗል። ሶስተኛ ቀኑን ያስቆጠረው የቀጠናው ፍልሚያ በድምሩ ከ180 በላይ የኦህዴድ ብልጽግና ሰራዊት ሙትና ቁስለኛ ማድረግ መቻሉን የእዙ ህዝብ ግንኙነት መምሪያ አሳውቋል። የምስራቅ አማራ ኮር አንድ ኮር ሁለትና የሚኒሊክ እዝ ልዩ ዘመቻ አህዶች በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል አስመዝግበዋል የአገዛዝ ብልጽግና ሰራዊት በራያ ቆቦ በጮቢ ግንባርና ተኩለሽ ግንባር በበርካታ እግረኛ ሰራዊት በቅርቡ ካስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 355 ኤምኤም መድፎች ቢኤም ብረት ለበሶችና ዙ 23 ታግዞ ዳር 9 2018 ዓ ም ከቀኑ 9 ሰዓት ጀምሮ እስከ ህዳር 10 2018 ዓ ም ምሽት በተጠ ናቀቀው ተጋድሎ ከባድ ሰብአዊ ኪሳራ አስተናግዶ ወደ መጣበት ተመልሷል። በተጋድሎው የምስራቅ አማራ ኮር አንድ አህዶች ሐውጃኖ ክፍለ ጦር፣ አሳምነው ክፍለ ጦር ሁለተኛና አምስተኛ ሻለቆችና ከኮር ሁለት ዲቢና ወርቄ እንዲሁም የዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ የብልጽግና ኃይል ላይ ከባድ ሰብአዊ ኪሳራ በማድረስና ቀጠናውን በማስከበር ታላቅ ድል ተጎናጽፈዋል። በተጋድሎ ከባድ ሽንፈት የገጠመው የአገዛዙ ሰራዊት የገጠር መንድሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ህይወት ላይ የሞትና የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባል እንስሳቶች ተጨፍጭፏል፣ ቤትና ንብረትም አውድሟል፣ ሲል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በላከልን መረጃ አሳውቀዋል። ይህ በእንዲህ እንዳለ አገዛዙ በጊዜያዊ የምርኮኛ ማቆያ ማዕከል ላይ በፈጸመው የድሮን ጥቃት የአስራ ሁለተኛ ክፍለ ጦር ምክትል አዛዥ ኮሮኔል ዘሪሁን ማሙዬን ጨምሮ ሌሎች ምርኮኞች የመከላከያ ሰራዊት አባላት መገደላቸው ተረጋግጧል። ኮረኔሉ ትናንት ምሽት ከመ ከተገደሉ ሳምንታት በፊት የራሱን ህዝብ በድሮን መጥቶ የፈጀ ሲል የብልጽግናውን አገዛዝ ገልጾት ነበር። በዘመቻው አባናደው የተማረከው በሰሜን ምስራቅ እዝ የ12ኛ ክፍለ ጦር ምክትል አዛዥ ኮረኔል ዘሪሁን ማሙዬን ጨምሮ ሌሎች ምርኮኛ የመከላከያ ሰራዊት አባላት ትናንት ህዳር 10 2018 ዓ.ም ምሽት በተፈጸመ የድሮን ጥቃት መገደላቸውን ነው ሚኒሊክ እዝ በህዝብ ግንኙነት መምሪያው በኩል የገለጸው። ሌላ መረጃ ደግሞ በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ ቀበሌ ልዩ ቦታው አዲሱ ጃኖስ ተብሎ በሚጠራው መንደር አንዲት የ አስር ዓመት ታዳጊ በሶስት የብልጽግና መከላከያ ሰራዊት አባላት መደፈሯን የአካባቢው ነዋሪዎች ተናግረዋል። ታዳጊዋ በተፈጸመባት አሰቃቂ የጭካኔ ድርጊት ለተወሰኑ ቀናት ሳት ነቃ ራሷን ስታ መሰንበቷም ተሰምተዋል። የታዳጊዋ ወላጆች ድርጊቱ የተፈጸመባት የ አስር ዓመቷን ታዳጊ በዕለቱ ወደ ወገል ጤና ጤና ጣቢያ የወሰዷት ቢሆንም ጤና ጣቢያው ከአቅሙ በላይ በመሆኑ ወደ ደሴ ሪፈራል ሆስፒታል ሪፈር ተጽፎላት ህክምናዋን ስትከታተል ሰንብታለች። በደሳለኝ ሲያስብ ሸዋ የሚመራው የአፋብሃ አሳምነው እዝና በመከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ ታሪካዊ የጋራ ድል አስመዘገቦ። በአርበኛ ደሳለኝ ሲያስብ ሸዋ የሚመራው አፋብሃ ደቡብ አማራ ቀጠና አሳምነው እዝና አፋሃድ ሸዋ ጠቅላይ ግዛት እዝ በአገዛዙ ሰራዊት ላይ ድል ተቀናጅተዋል። የአብይ አህመድ መከላከያ ሰራዊት ካጣይ ከተማ ወጣ ብላ በምትገኘው በእርግቢ ቀበሌ ካምፕ አድርጎ በመቀመጥ ወንዶችን እየደበደበና አስሮ ገንዘብ እየጠየቀ ሴቶችን ደግሞ አስገድዶ እየደፈረ እንደሆነ መዘገቡ አይዘነጋም። ሆኖም በእርግቢ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው መቶ ሶስተኛ አየር ወለድ ክፍለ ጦር ላይ የአፋ ባሃ ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ እዝ ጥምር ሰራዊት በተቀናጀ የጋራ ተጋድሎ በርካታ የአገዛዙ ሰራዊት ድባቅ ተመትተዋል። በመሆኑም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘረ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦርና የሰባት ለሰባ ክፍለ ጦር እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አምቦ ክፍለ ጦር እና ሰባት ለሰባ ክፍለ ጦር በተውጣጡ ሻለቆች ዛሬ ህዳር 11 2018 ዓ ም ከንጋቱ 11 ሰዓት ጀምሮ በወረዳው ላይ በአይነቱ ለየት ያለ በአራት አቅጣጫ በተካሄደው የተቀናጀ ኦፕሬሽን የአገዛዙ ሰራዊት ከባድ ኪሳራ አስተናግዷል። ህላ አስጨራሽ በሆነው አውደውጊያ በአመጃ ገብርኤል በበርጊቢ ውሃ ታንከር ና በቴሌ ታወር አካባቢዎች የሸፈነ ታላቅ ተጋድሎ የተደረገ ሲሆን ሰራዊቱ በተቀናጀ አንድነት የአገዛዙን አከርካሪ መስበር ተችሏል። አውደውጊያው የአማራ ፋኖ ትግል የአንድ አንድነት ኃይል የታየበት የአጼ ዘረ ያዕቆብ አንደኛ ኮር የሰባት ለሰባ ክፍለ ጦር ደመላሽ ሻለቃ በሳራምባ ቴሌታወር በካራ ለጎማ በተርተር አካባቢዎች እንዲሁም የአፄ ዘረ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ደማ ሻለቃና አይሻ ሻለቃ በአርብ ገበያና አጨብጭብ ተራራን ይዘዋል። ሸዋ ጠቅላይ እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃና ማንበርግ ሶስተኛ ሻለቃ የሰባት ለሰባ የነሐውሰናይ የሲኖ ሻለቃና ና አስማረዳኝ ሻለቃ ባደ ያደረጉት ትንቅንቅ በርካታ የመቶ ሶስተኛ የአገዛዙ አየር ወለድ ክፍለ ጦር አባላት ኪሳራ ደርሰዋል። የአገዛዙ ጦር የፋኖን ክንድ መቋቋም ሲያቅተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው አልቻለም። እንዲሁም አመጃ ገብርኤል ተራራው ላይ በሰፈረው ሰራዊት ላይ የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የአገዛዙ ኃይልን በመረፍረፍ የክብር መስዋዕትነት የተከፈለበት በተናበበ የሻለቆች አንድነት ስኬታማ ውጤት ተጎናጽፈዋል ተቆጥሮ ለየት ባለ መልኩ የአንድነት ድባብ የታየበት ይህ አውደ ውጊያ የአገዛዙ ኃይል ሶስት አምቡላንስን ሙትና ቁስለኛ ይዞ ወደ አጣዬ እንዲመለስ አድርጎታል። በዚህም የአጣዬና የከሚሴ ሆስፒታሎች ከቀላል እስከ ከባድ የመቶ ሶስተኛ የአየር ወለድ ክፍለ ጦር ቁስለኞች አባላቱ መሙላታቸው ተረጋግጧል ሲል የአፋብሀ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ አርበኛ አማራ የታዘዘ መረጃውን ልኮልናል። ከፌዴራል መንግስት በቂ በጀት አልደረሰኝም ያለው የትግራይ ክልል ከፍተኛ የበጀት እጥረት እንደገጠመው ገለጸ። የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ እቅድ ኮሚሽን አስታውቋል። የትግራይ እቅድ ኮሚሽን ኮሚሽነር ሀንሳ ተክላይ ክልሉ የአሰራር መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ተናግረዋል ጋር የፌዴራል መንግስት ይህንን በሚኒስትሮች ምክር ቤት እና በፓርላማ እና በሌሎች አካላት ወስኗል። እኛም ይህንን ስርዓት እዚህ መተግበር አለብን። በፌዴራል ደረጃ የተወሰነን ማንኛውንም ውሳኔ በክልል ዘርፍ ላይ መጫን አይቻልም ብለዋል። ክልሉ ደግሞ ተመሳሳይ አሰራር መከተል አለበት። ለካቢኔ በማቅረብ ከዚያም ማጽደቅ የአዋጁንም መተግበር ይጠይቃል። ይህም ግልጽ በሆኑ ምክንያቶች ጊዜ ይወስዳል ሲሉ ተናግረዋል። ኮሚሽነሩ አክለውም እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርበዋል ግን ያፈጻጸም የጊዜ ሰሌዳው አሁን የከፍተኛ የበጀት እጥረት ገጥሞታል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል። የፌዴራል መንግስት የላከልን ደግሞ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ ጉድለት አለብን ብለዋል። ያቀድነው ነው በሚቀጥሉት ሁለት ወራት መፍትሄ ለመስጠት ነው። የሁለት ወር የደሞዝ ጭማሪ ለማድረግ ውሳኔ ተላልፏል ሲሉም ገልጸዋል። ሀንሳ የክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜው አስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግ አሳስበዋል ነገር ግን ዘላቂ መፍትሄዎች ትግራይ የራሷን የገቢ ምንጮች በማጠናከር ላይ የተመሰረቱ መሆናቸውን አጽንኦት ሰጥተዋል። የትግራይ አስተዳደር በውስጥ ገቢ ላይ ከመስራት የተሻለ ምርጫ የለውም ብለዋል። በትግራይ ያለው የወርቅ ማዕድን በአግባቡ ጥቅም ላይ ቢውልና ትግራይ ከእርሱ ተጠቃሚ ብትሆን፣ ተገቢውን የግብርና የሮያልቲ መጠን ብትሰበስብ የምንጠቀመውን በጀት በእጥፍ ያሳድገዋል በማለት ተናግረዋል። ኮሚሽነሯ አዲሱን የደሞዝ ማስተካከያ ወጪ ያለተጨማሪ የፌዴራል ድጋፍ ክልሉ መሸከም እንደማይችል ተናግረዋል